የአግባ የሚባል ሀዲስ ሰብቻለሁ እንደ እኔ አስራ ሰባት አገባሁት በአስራ ሰባት አግብቼ ከራ ሴ ኩዮቻውን እጆች አሉዩ አልሐምዱሊላ። ባሌ አስራ ዘጠኝ ነው፣ ግን የዛን ሰዓት ነው እንገራችሁ። የዛን ሰዓት ማለት ነው ስንጋባ እሱ ሱቅ ነበረው፣ በቅፍ ጓደኞቹ የተሻለ ነበረው ኖረው ግን እኛ ከተጋባን በኋላ ብዙ ተንኮታኩተናል። ግን ያም ሆኖ ደግሞ እሱም ወጣት እኔም ወጣት ስለሆን ብዙ ከሰው የተሻለ አለ የሚባል ነው የምንኖረው። ግን ሆኖም የኢትዮጵያ ኑሮ ደግሞ ተላላችሁ፣ ከእጅ ወዳፍ እንጂ ይሄን ያክል እንደዚህ ከተማ ቦታ ምናምን እንደዚህ ለመግዛት አይችሉም። ያንን ለማድረግ እንጂ አሁን ልጅ ወልዶ ለማሳደግ አያቅትም ወጣት እስከሆነ ድረስ ማለት ነው። ሆኖም ደግሞ ልጅ ጸጋ ነው። አንቺ በራስሽ ለፍተሽ ትገሽ ያላለፈልሽ፣ በልጅሽ ያልፍልሻል። ገብቶሻል? አንቺ ብቻ ስለለፋሽ ስለተጋሽ አያልፍልሽም። ንብረት ደግሞ ሰብስቤ ብሎ በቀጠሮ ትዳር የለም። ግን ሆኖ መብሰልም ያስፈልጋል። በእሱም በኩል እደግፈዋለሁ። መብሰል ያስፈልጋል፣ ሰው ልጅ ማለት ነው። ማስተዋልን ያስፈልጋል። ግን ትልቅ ሆኖ ራሱ ማያውቃል፣ ትንሽ ሆኖ ራሱ ትዳሩን እንዴት መምራት እንዳለበት ያውቃሉ። እነዚህ ልጆች ደግሞ ሁለታቸውም ጥሩ ናቸው፣ መልካም ናቸው። እንዴት አድርገው መምራት እንዳለባቸው ያውቃሉ። ወጣቶች የተበላሹ አይደሉ። ራህማዬ ምን እንደ ትዳር እንደሚያሳስ ታውቂያለሽ? ጣልቃ ጓደኛ የሚመስሉ እንደኔና እንደንቺ ተመልካች የሚባል አለ። እኒ ሚዲያ ሰው ስለሆኑ ነው እንጂ የግል ህይወታቸው ቦታቸው ምን የሚገናኝ ነገር የለም። እነዚህ ልጆች ከሚዲያ ውጭ ቀጥ ለጥ ብለው ነው ትዳር የሚመሩት እነዚህ ሁለት ልጆች ማለት ነው። አሁን ተጣሉ ምናሉ ምናሉ የሚባለው ሁሉም ሰው ስለሚቀናባቸው የራሳቸው የሚባል እንትን ምቀኛ አለባቸው። በራሳቸው የሚባል ምቀኛ አለባቸው። በእነዚህ ልጆች እድገት፣ በእነዚህ ልጆች መፋቀር እንጂ እነዚህ ልጆች ቢጋቡ ትንሽ ናቸው ማለት አይደለም። ትዳርም አይመሩ ማለት አይደለም። በደንብ አርገው ነው የሚመሩት። ግን ምንድነው እኔ ደስ ከሚለኝ ነገር ምን እንደሆን ታውቂያለሽ? ያለምንም ነገር ያለመቾከላቸው እንደ ዘመኑ ወጣት አሁንም ደግሞ እንደዚህ ፍቅራቸውን እኔ እኔ ፍቅራቸውን ምንም ነገር እንደዚህ መላላጡን ምናምን አልወድም። ይሄ ልጆች ደግሞ ይሄን አይነት የለባቸው፣ ገብቶሻል በቃ። ስሬስ ፍቅራቸውን በድብድብ እና በምን ነው የሚያወጡት ማለት ነው። እና ባያወጡ ደስ ይለኛል። ሰውን እያምታቱ ይስሩ፣ ይለወጥ፣ ገብቶሻል? ይስሩ፣ ሊያወጡ ግን ስራ መስራት ስላለባቸው ነው። ገና ነ እኛ አሁን መግባባትም አልቻለም። መብሰል አለብን ያለው ስራ መስራት ስለሚፈልጉ ነው። እንደዛ ያሉት ለህዝቡ ነው መልስ የመለሱት። ማለት እ ኑሮን ትዳርን አይመሩም ማለት አይደለም። ሁለታቸውም ስማር ናቸው። ሁለታቸውም ስማርት ናቸው ያቃሉ። ሁሌ ነገር ጠንቅቀው ማለት ነው። ለሰው ነው ህዝብ የመለሱት። አንዳንድ ደግሞ የሜዳ አህያዎች የሚከላትፉት የሚያባል ነው ምናምን የሚሉት እንግዲህ እየመረራችሁ ትውጣላችሁ በአቡሩኬ ቻናል ትመጣለች። እየተቃጠላችሁ ታያላችሁ። ታያታላችሁ ትምህርቷን አንፈልግም ብትፈልጊ ባትፈልጊ፣ እየመረረሽ ታያታለሽ። ፈለግሽም አልፈለግሽም እሷ ከመስራት ወደ ኋላ አትልም። አንቺን ከመቃጠል እንግዲህ ፈጣሪ ይርዳሽ ማለት ነው። ምንም ማድረግ አይቻልም። ታያታለሽ የእሷን ቻናል በታው በሱ ቻናል አላጠፋም አላጠፋም። ደህና ናቸው ግን በጨጓራ ተመራዋለች፣ ትምረዋለች፣ ባለዋንም ታሳድጋለች፣ ራሷንም ታሳድጋለች። አንቺ እየተቃጠልሽ መዳም ኩሽና ቤት ሮዞሽን እያንካኳሽ እሷ ወደፊት ነው። አንቺ እሷን ቁጭ ብለሽ በአፏ የወጣውን ነገር እያወራሽ ትኖሪያለሽ። እሷ ተገብረዋለች። ለማንኛውም ለማድረግ ደግሞ እናንተን ሳይታ ምንም እሱም ይሆን እሷ አሳይተው አይደለም፣ ራሳቸው በራሳቸው ብዙ ደግሞ የሚወዳቸው ሰው ስላለ ነው መልስ የሚሰጡት እንጂ መስሚያ ለመስጠት ይችላሉ፣ ግን የሚወዳቸው ይወዳሉ። እናንተ አስር የማትሞሉ እሱን ወዳችሁ እሷን መጥራት አይቻልም። እየመረራችሁ ትውጣት አላችሁ። እንግዲህ ምንም ማድረግ አይቻልም። ሚዲያውን ትመሩታላችሁ። አሁን ትላንትና ብለው ብለው ሲያጡ ይሄ ምንቴ ነው የሚባለው እያወራችሁ ነበር ይላሉ። እያወራችሁ ነበር እሱን እንደምን አድርጋው ነው፣ በቃ አድርጋው ነው። ለካ ይሄ እውነት የሜዳ አህያ ያልኳቸው ዛሬ ነው።

አሁን እንበል አሁን ለምሳሌ አንቺን አንድ ሰው ቢወድሽ ባንቺ ሰበብ ያቺ ነፍስ ብታላችሁ፣ አይ አላህ ታያቂ እንዳትሆኚ ያ ሰው መጽናናት ግዴታችሁ ነው። ለምን እኔ ላንተ ሰውነት እንደሚሰማው ሰው ነው። እንደዛ የሚለው ሰውነት ያለው እንደ ሰውነት የሚያስብ ሰው ነው ይሄ ልጅ። እሷም ታውቃለች ከዚህ